ሰላም ሰላም የዴሊ ቤተሰቦች እንደምናላችሁ፣ ዛሬም ትኩስ ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይ ኮመንት በማድረግ ትብብራችሁ አይለየን። ድል መቀናጀት እየመራን ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀናጀት እያመራ ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥል ተናግሯል። ጠቅላይ ሚኒስትሩ በአገራቸው አየር ኃይል ጦር ሰፈር ውስጥ ጉብኝት ባደረገ ጊዜ ዛሬ የተነገረው የእስራኤል የኢራን ዋና ከተማ ቴራንን የአየር ክልል በቁጥጥር ስር ማስገባቷን ደግሞ ተናግሯል። በዚህም ጦርነት ገባቸው የእውነት ሁለት ጉዳዮች ለማሳካት እየሰራ ነው። እነሱም የኒኩሌር ስጋቶች ማስወገድና ሚሳይል ስጋቶች ማጥፋት ናቸው ብለው ጠቅላይ ሚኒስትሩ ተናግሯል። ኔታንያሁ አሁን አገራቱን ዳቸው በሌላቸው ላይ የፈጸሙት ያሉት ጥቃቶች በሁሉም የለዩ ሲሆን የእስራኤል ኢላማዎች የኒውክለር እና ሚሳኤል ማዕከላ ናቸው፣ ሲሉ ኢራን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴሄራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ጡ እንላለን፣ ከዚያ እርምጃ እንወስዳለን በማለት የሀገራቸውን ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪ ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩ ዜጎች ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰደን ድል እየተቀናጀን ድረስ እንቀጥላለን ብሏል። እስራኤል በኢራን ላይ ጥቃት የከፈተችበት ካለፈው አርብ ጀምሮ ቢያንስ ሁለት መቶ አራት ሰዎች መግደላቸውን የኢራን ጤና ሚኒስቴር አስታውቋል። ኢራን ወደ ውይይት የመግባት ፍላጎት እንዳላት ተናገረች። እስራኤል በኢራን ዋና ከተማ ቴራን ሰማይ ላይ የአየር የበላይነት እንዳላት እየገለጸችው ሲሆን ኢራን ከአሜሪካ የእስራኤል ጋር የመነጋገር ግጭት የማብረድ ፍላጎት ማሳየቷ ተዘግቧል። ኢራን በኒውክሌር መራ ግብር ጉዳይ ከዋይት ሃውስ ጋር የተጀመረው ውይይት መቀጠል እንዲሁም የተኩስ አቁም በማድረግ ከእስራኤል ጋር የገባችበትን ግጭት የማብረድ ፍላጎት እንዳላት ነው የተነገረው። ኢራን በእስራኤል ሚሳኤሎች እየተደበደበች ቢሆንም የተኩስ አቁም ለማድረግ ወደ ዲፕሎማሲያዊ እንቅስቃሴ ለመመለስ ጥብቅ ፍላጎት እንዳላት ለአሜሪካ ለእስራኤል እንዲሁም ለአሜሪካ አጋር አረብ መንግስታት አሳውቀች ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የመነጋገር ፍላጎት እንዳላት አረጋግጠው ሁለቱ ሀገራት ስምምነት ላይ እንደሚደርሱ ያላቸውን እምነት መግለጻቸው ኒውስ ማክስ ዘግቧል። ሩሲያ ከሰባት አባልነት ማስወጣት ስህተት ነበር፣ ዶናልድ ትራምፕ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሩሲያ ከቡድን ሰባት አባል ማስወጣት ስህተት እንደነበረ የገለጹት ሲሆን ምናልባት ሩሲያ በቡድን ውስጥ ብትሆን ኖሮ የዩክሬን የሩሲያ ጦርነት በጊዜ ለማስቆም ይቻል እንደነበር ጠቁሟል። በካናዳ የተሰበሰበ የቡድን ሰባት አባል ሀገራት መሪዎች ዋና ትኩረታቸው አለም ላይ ያሉ ውጥረቶች ላይ ሳይሆን በተለይም በዩክሬንና በሩሲያ የሚደረገው ጦርነት አጀንዳ መካከል ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ምንም እንኳን ይህን ሀሳብ ቢያጋሩም የአውሮፓ ሀገራት መሪዎች በጥብቅ ተቃውሟቸው አልሰምተዋል ነው የተባለው። ሩሲያ ከቀድሞ ቡድን ስምንት ማዕቀፍ በፈረንጆች 2014 እንድትወጣ የተደረገው ሲሆን ምክንያቱም የዩክሬን አባል የነበረችው ክሬሚያን በህገወጥ መንገድ መቆጣጠር ነበር። ይህም አለም አቀፍ ሕግን የጣሰ እንደሆነ ለዩክሬን ሉዓላዊ ስጋት የሚል ክሶች እንደቀረቡባት ይገልጻል። አዲስ አበባ የተወለደው ምርጡ አዳጊ ሳይንቲስት ሄመን በቀለ ታይም መጽሔት የዓመቱ ምርጥ ልጅ በሚል በፊት ገጹ አትሞታል። በርካታ ዓለም አቀፍ መገናኛ ብዙሃን አዳጊው ሳይንቲስት በሚል ሰፊ ዘገባ ሽፋን ሰጥተውታል። ሄመን በቀለው እንደ ሰን ሙሉ ስሙ ነው። በአዲስ አበባ የተወለደው ሄመን በአራት አመቱ ነበር ወደ አሜሪካ ቨርጂኒያ ከቤተሰቡ ጋር ያቀናው። እናቱ ወይዘሮ ሙሉ መቤት ጌታቸው መምህር ሲሆኑ አባቱ ደግሞ ቦይስ ሳይድ የሰው ሀብት ባለሙያ ናቸው። የሳይንስ ፍላጎቱ በልጅነት የተረጸው ሄመን ገና ሰባት አመት ሳይሞላው ነበር ቤት ውስጥ ያገኛቸውን ጎጂ ያልሆኑ ኬሚካሎች በማዋሀድ መመራመር ይል። የመጀመሪያ ደረጃ ትምህርቱ በሮበርት ፎረስት የተከታተለው አዳጊ የሁለተኛ ትምህርቱን ደግሞ በካርተርጂ ውስጥ እየተከታተለ ይገኛል። በትምህርት ቤቱ ላብራቶሪዎች የተሻሉ እውቀቶችን እያገኘ ያደገው ሄመን በ11 አመቱ የቆዳ ካንሰር ላይ ያተኮረ ምርመራ ማድረጉ እንደጀመረ ግልጽ ታሪኩ ያስረዳል። በኢትዮጵያ የሚያጋጥሙ ለፀሐይ ብርሃን ጨረር በስፋት የመጋለጥ ችግር መገንዘብ ለምርምር ሀሳብ መነሾ እንደሆነ አዳጊው ሳይንቲስት ይገልጻል። የችግር ለመፍታት ደግሞ በሳሙና መልክ የሚዘጋጅ ሕክምና ተግባር ለማድረግ የሚያስችል ያ ምርምር ሀሳብ ነድፎ ወደ ስራ መግባቱ ነው የሚያስረዳው። ሀሳቡንም ሶስት ኤም ወጣቶች ዓለም አቀፍ የሳይንስ ውድድር ላይ አቅርቦ በ2023 ተቀባይነት በማግኘቱ አሸናፊ መሆን ችሏል። ውድድሩን በማሸነፍ ለስራው የሚያግዙትን ከፍተኛ ሳይንቲስቶች አግኝቷል። በውድድሩ አሸናፊ በመሆኑ ያገኘውን ከአምስት ዶላር ለቀጣይ ምርምር ስራዎቹ ያዋለው አዳጊው ጥረቱን በማጠናከር የቆዳ ካንሰር የሚያገም ሳሙና በማዘጋጀት ካንሰር በማከም ረገድ ከፍተኛ ውጤት የታየበት ምርምር አፍልቋል። ይህም ለቆዳ ካንሰር ሕክምና የሚውለው ሳሙና ቡናና አቅም ባገናዘበ መልኩ ለበርካቶች ተደራሽ ለማድረግ አላማ እንዳለው በአንድ ወቅት ለሲኤንኤን ተናግሯል። በ18 ዓመቱ ታዳጊ በምርምር ስራው አማካኝነት ለጀግና ወጣቶች የሚበረክተውን የግሎሪ ባሮን ሽልማት አግኝቷል። የአመቱ የአሜሪካ ምርጥ ታዳጊ ሳይንቲስት በሚል ስያሜ ተሰጥቶታል። በአሁኑ ወቅት በጆን ሆንኪንስ ዩኒቨርሲቲ ተጨማሪ ምርምር እያደረገ ይገኛል። ሄመን ለምርመራ ውጤት ከአሜሪካ የምግብ መድኃኒት አስተዳደር ፊዲኤ እውቅና ማግኘቱን እስከ 2008 ድረስ ምርቱን ዓለም አቀፍ ድርጅቱን ለማሰራጨት የሚያስችል ለትርፍ ያልተቋቋመ ድርጅት ማቋቋሙን አቅዶ እየሰራ ይገኛል። ይህ በል የሚያሳይ ምርምር በተመለከተ በርካታ ዓለም አቀፍ ግዙፍ መድረኮች ላይ ቀርቦ ገለጻ እያደረገ የሚገኘው ትውልደ ኢትዮጵያዊ ለበርካቶች ታዳጊ አርአያ የሚሆን ስራ እያከናወነ ነው። እሱ ሁለት እህቶች በተቻላቸው መንፈስ ያሳደጉ ቤተሰቦች እያመሰገንን ሄመን የተሻለ ነው ሲል ይገልጻል። በመቀሌ ሊደረግ የታቀደው ሰልፍ አሜሪካ፣ እንግሊዝ፣ ዩናይትድ አረብ ኢምሬትስ እንዲቀላቀሉ ጥሪ ቀረበላቸው። ጻላል የምዕራብ ትግራይ ሲቪል ሶሳይቲ ማህበር በመቀለ ከሰኔ 11 እስከ 13 የክል ወይንም በቃ በሚል መሪ ቃል ሰልፍ ለማድረግ ማቀዱ አስታውቋል። የሰልፍ በጄኔቫ የሚገኙ የተባበሩት መንግሥታት ድርጅት ዋና መቀመጫ በር ላይ ሰኔ 20 እንደሚከናወን ገልጾ ይህን ሰልፍ በተመለከተ ለአሜሪካ፣ ለእንግሊዝ፣ ለዩናይትድ አረብ ኤምሬት ለሌሎችም ሀገራት አምባሳደሮች በጻፈው ደብዳቤ እነዚህ ሀገራት ሰልፍ እንዲቀላቀሉ ጥሪ አቅርቧል። ለኤምባሲዎቻቸው በጻፈው ረዘም ያለ ደብዳቤ እነዚህ ሀገራት ከሰኔ 11 ድረስ በዚህ ጉዳይ ላይ ማለትም ተፈናቃዮች በተመለከተ መግለጫ እንዲወጡ አሳስበዋል። እንዲሁም እስከ ሰኔ 18 ድረስ ደግሞ ሀገራት የፌዴራል መንግስት የፕሮቶራዊ ስምምነት ተግባራዊ ማድረግ አለመቻሉን የሚገልጽ የተጠያቂነት መግለጫ እንዲሰጡ አሳስበዋል። በተለይ ዩናይትድ አረብ የምሬት በቀጠናው ላይ ስትራቴጂያዊ ሚና ያላት በመሆኑ ዝም ማለት እንደማይጠበቅበት አስታውቋል። በዩናይትድ ስቴትስ የኢራን አሜሪካዊ ህግ መወሰኛ ምክር ቤት አባል የትራምፕ የቴህራን ህዝብ ከተማውን ለቀው በወጡ የሚል ያቀረቡት ጥያቄ ያወገዙ ለዩናይትድ ስቴትስ እንደራሲዎች ምክር ቤት ባለፈው አመት የተመሩት ሁለተኛ የኢራን ዝርያ ያላቸው ህዝብ ተወካይ ምክር ቤት ያስሚን አንስሪ ትራምፕ ሁሉ የኢራን ዋና ከተማ ቴህራንን ለቀው እንዲወጡ ያቀረቡትን ሀሳብ ጭካን ጭካኔ ተሞላበትና የማስፈራ ሲሉ ገልጸውታል። አንሳሪ በትዊተር ገጻቸው ላይ ቴህራን ወደ 10 ሚሊዮን የሚጠጉ ነዋሪዎች ያላት ግዙፍ ከተማናት የኢራን ህዝብ ነጻነት ይገባዋል ካሉ በኋላ የትራምፕ ጥሪ መፍትሄ አይሆንም ብለዋል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ዛሬ ማክሰኞ ጁን 17 ቀን 2025 ዝግ ሆኖ እንደሚቆይ አስታውቋል። ትናንት ሰኞ ዝግ እንደነበር መዘገባችን ይታወቃል። ኤምባሲው ሰራተኞችና ቤተሰቦች አባላት በሙሉ ተጨማሪ ማስታወቂያ እስከሚሰጥ ድረስ በየመኖሪያ ቤታቸው በአቅራቢያው ባሉ ቦታዎች ደህንነታቸውን ጠብቆ እንዲቆዩ መመሪያ ሰጥቷል። ይህ የአሜሪካ ኤምባሲ ውሳኔው በእስራኤልና በኢራን መካከል ያለው ግጭት እየተባበሰ መምጣቱን ያሳያል ተብሏል። የመላው የኢትዮጵያ ጨዋታዎች በጅማ ከተማ መካሄድ ጀምረዋል። ስድስተኛ የመላ ኢትዮጵያ ጨዋታዎች የመክፈቻ መራ ግብር ምክትል ጠቅላይ ሚኒስተር ተመስገን ጥሩና ጨምሮ ሌሎችም ከፍተኛ መሪዎች ተገኝተዋል። የመላው የኢትዮጵያ ጨዋታዎች በኦሎምፒክ መራ የሚካሄድ ሲሆን የኦሎምፒክ ችቦ በአትሌት ጌጤ ዋሜ ና ኢብራሂም ጀላን ቀርቦ በዕለቱ የክብር እንግዳ የፌሪ ምክትል ጠቅላይ ሚኒስተር ተመስገን ጥሩንና በሌሎች እንግዶች ተለኩሷል። ስፖርት ለማህበር ኢትዮጵያ አርበኝነት በሚል መሪ መልእክት በሚካሄደው ስድስተኛ የመላ ኢትዮጵያ ጨዋታዎች ከክልሎችና ከተማ አስተዳዳሪዎች የተውጣጡ አራት ሺህ አምስት መቶ በላይ ስፖርት ልኡካን ተሳታፊ ናቸው። ዛሬ የተጀመረው ስድስተኛ የመላ ኢትዮጵያ ጨዋታ እስከ ሰኔ 19 ቀን 2017 ዓም ድረስ የሚቀጥል ሲሆን ተወዳዳሪዎች በስድስት ስፖርት አይነቶች ፉክክር እንደሚያደርጉ ይጠበቃል ነው የኢትዮጵያ ከጎረቤት ሀገራት ጋር ኃይል ትስስር በመፍጠር የመሪነት ሚና እየተጫወተች ነው። የኢትዮጵያ ከጎረቤት ሀገር ጋር ኃይል ትስስር በመፍጠር የመሪነት ሚና እየተጫወተች መሆኑን የውሃና ኤነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። የቀጠናዊ ኃይል ትስስር ለአካታች ዘላቂ ልማት በሚል መሪ ሀሳብ አራተኛ ዓመት የቀጠና የትስስርና የናይል ወንዝ ፍትሃዊ የተጠቃሚነት ላይ ያተኮረ ኮንፈረንስ እየተካሄደ ነው። በዚህ ወቅት ዶክተር ኢንጂነር ሀብታሙ ኢትዮጵያም ከምታመነጨው ኤሌክትሪክ ታዳሽ ኃይል ለጎረቤት ሀገር ጭምር ተደራሽ ያ ያደረገች ነው ብሏል። ኢትዮጵያ ለሱዳን፣ ለጅቡቲ፣ ለኬንያ ለብዙ አመታት ኃይል ስታቀርብ መቆየቷን ጠቁመው በአሁኑ ወቅት ከጎረቤት ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት መኖሩን ለዚህ ትልቅ አቅም እንዳላት ተናግሯል። ኃይል በማመንጨት ሀገራዊ አቅም በከፍተኛ ደረጃ ማደጉን በመጥቀስ ይህንን ለቀጠና የኤሌክትሪክ ኃይል ፍላጎት ምላሽ መስጠቱ ሙሉ ዝግጅትነታቸውን ያሳያል ነው ያሉት። በአለም አቀፍ ደረጃ ሰባ መቶ ሚሊዮን የሚጠጉ ሰዎች የኃይል እጥረት ተጠቃሚ ያለመሆናቸውን አንስተው በአፍሪካ ይህ ችግር እንደሚስተዋልና ይህን ችግር ጋር መቅረፍ እንደሚያስፈልግ ጠቁመዋል። የኢትዮጵያ ኃይል የምታገራቸው ሀገራት የጋራ ቋንቋ፣ ባህልና ሃይማኖት ያላቸው ስለመሆኑም ተናግረው በአይሉ ዘርፍ መዋለ ንዋይ ማፍሰስ ለቀጠናዊና ለአፍሪካ የቀንድ ብልጽግና እንደሚያመጣ ጠቁሟል። እነዚህ ስራዎች በጋራዊ ማልማትና ተባብሮ የማደግም እንዲሁ ሀገራዊ ግቦችን እውን እንዲሆኑ ጉጉላ አስተዋጽኦ እንዳላቸው ሚኒስተሩ ተናግሯል። ህንድና ቻይና ዜጎቻቸውን ከእስራኤል ከኢራን በፍጥነት ለቀው እንዲወጡ አሳሰቡ። ህንድና ቻይና ዜጎቻቸው ከሰሞኑ በጦርነት ላይ ካሉ የእስራኤል የኢራን በፍጥነት ለቀው እንዲወጡ አሳሰቡ። ባለፈው አርብ እስራኤል በኢራን ላይ የአየር ድብደባ ከጀመረች በኋላ በቴል አቪቭና ቴህራን መካከል ያለው ግጭት እየተባበሰ መጥቷል። ይህንን ተከትሎ ቻይና ዜጎቿን እስራኤልን በተቻለ ፍጥነት ለቀው እንዲወጡ ማሳሰቧን የቻይና መንግስት ሚዲያ ዘግቧል። በቴላቪቭ የሚገኘው የቻይና ኤምባሲ በእስራኤል የሚገኘው የቻይና ዜጎች ለግል ደህንነታቸው ሲባል በተቻለ ፍጥነት የብስ ድንበር አቋርጠው አገሪቷን ለቀው መውጣት አለባቸው ሲል ማሳሰቡን ግሎባል ታይምስ ዘግቧል። ጆርዳን እንደ ማረፊያ ለመጠቀም ማሰቡን ተገልጾ በተመሳሳይ ህንድ ዜጎች ከኢራን ዋና ከተማ ቴራን ለቀው እንዲወጡ ጠይቃለች። በቴራን የሚገኘው የህንድ ኤምባሲ በኤክስ ላይ በሰጠው መግለጫ ሁሉም የህንድ ዜጎች እና የህንድ ተወላጆች ከቴራን የራሳቸውን ሀብት በመጠቀም ከከተማ ውጭ ወደሚገኘው ደህና ቦታ እንዲሄዱ አሳስበዋል። የህንድ የውጭ ጉዳይ ሚኒስተር በቴራን የሚገኙ ህንዳያን ተማሪዎች ከከተማ እንዲወጡ ተደርጓል ብሏል ሲል አናዶል ዘግቧል። እስራኤል የኢራን ጦር ጊዜያዊ አዛዥ መገደሏን አስታወቀች። የእስራኤል መከላከያ ሰራዊት አዲስ የተሾሙት የኢራን ጦር ዋና አዛዥ ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆነው አሊ ቫድሚን መገደሉን አስታወቀ። ዋና አዛዡ የተገደሉት በማዕከሉ ቴህራን በሚገኘ ዋና መስሪያ ቤት ላይ በተደረገ አየር ድብደባ መሆኑን ተዘግቧል። ዛሬ የተገደሉት አዛዥ በቅርብ የተገደሉት አዛዥ ተክተው የተሾሙ እንደነበሩ ታውቋል። ኢራን የሞሳድን ህንጻ በሚሳኤል ደበደብኳለች። ኢራን ዛሬ ጠዋት በሄርዚሊያ የሚገኘውን የሞሳድ ህንጻ በሚሳኤል ደበደብኩ ስትል አስታውቃለች። ከቴል አቪቭ በስተሰሜን የሚገኘው ወታደራዊ መረጃ እና የሞሳድ ህንጻ በሚሳኤል መመታቱን የኢራን ሚሊታሪ ዘግበዋል። ዛሬ ማለዳ ትክክለኛ የሚሳኤል ጥቃት የመፈጸሙን የሩሻ ስፑትኒክ የዜና አገልግሎትና የአልማዲያን ቲቪ ጨምሮ ሌሎቹን የሚዲያ ምንጮች ዘግበዋል። ጥቃቱ በሁለት ወገኖች መካከል እየተካሄደ ያለው ወታደራዊ ማባባስ እየጨመረ መምጣቱን ይጠቁማል ተብሏል። እንደ ምንጮቹ ገለጻ ሚሳኤል በቀጥታ ህንጻው ኢላማ ያደረገ ነው። በእስራኤል በኩል እስካሁን በፋ የተረጋገጠ የቁሳቁስና የሰው ሞት የለም። የኢራን ምድር ኃይል አዛዥ ታስኒም ኒውስ ለተባለው የኢራን መንግስት ሚዲያ እንደተናገሩት ስትራቴጂክ ቦታዎች ላይ የሚደረጉ ጥቃቶች የተራቀቁ ጦር መሳሪያዎች በመጠቀም በመጪው ሰዓታት ተጠናክረው ይቀጥላሉ። የእርዚ ላይ የእስራኤል የስለላ ስራዎች ዋና ማዕከል ሲሆን፣ ማዕከሉም ላይ የተወሰደው እርምጃ በሁለቱም ሀገር ወደ ከፋ ግጭት እንዳያስገባቸው ተፈርቷል። ሰብስክራይብ፣ ሼር፣ ላይ ኮመንት በማድረግ ትብብራችሁ አይለየን እናመሰግናለን።